ተዘጋጁ መጽሔቶች መልእክቶች በጽሑፍ ተልከዋል። ኮሚሽን የሚሰራውን የጋራ ኮሚሽን ተቀብለዋል። በሰሜን አሜሪካ ከዩታሃ ግዛት ከኋላኛው ቀን የኢየሱስ ክርስቶስ ቤተ ክርስቲያን መሪዎች ለቤተ ክርስቲያናችን የተበረከተውን ሕንፃ የይዞታ ማረጋገጫ ይዘው የመጡ ተወካዮችን ተቀብለው የካርታና ፕላን ርክክብ አከናውነዋል ከብፁዕ ቅዱስ ባስሊዮስ ማርቶማ ማቴዎስ ሶስተኛ የህንድ ማራንከራ ኦርቶዶክስ ቤተክርስቲያን ፓትርያርክ ሜትሮፖሊት ዩሊዮስና ልዑካንን፣ በሜትሮፖሊታን ቢመን የተመራ የግብጽ ኮፕቲክ ቤተክርስቲያን ልዑካንን፣ የአክትስ ቸርች ኦፍ ስዊድን ቸርች ኃላፊዎችን፣ ኤሪክ ዲ ሞለንስ የፈረንሳይ ቤተክርስቲያን ኮንፈረንስ ፕሬዚዳንትና የሪየሚስ ሊቀጳጳስን፣ ላውረንተ ኡልሪች የፓሪስ ሊቀጳጳስን ዳሚንኩ ሊብረን ዮሪዮን ሊቀ ጳጳስም የፈረንሳይ ቤተ ክርስቲያን ጉባኤ ጠቅላይ ጸሐፊን ተቀብለው አነጋግረዋል። የእስራኤል የውጭ ጉዳይ ምክትል ሚኒስትር ክብርት ሻ